ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። አበይት ጉዳዮቹን አስቀድመን ጠቁማችሁም። ፊልድ ማርሻል ብርሃኑ ጁላ በ10 ቀን ልዩነት ለሁለተኛ ጊዜ የባህር በር ጥያቄን እናሳካለን ሲሉ ተናገሩ። ፊልድ ማርሻሉ ከ10 ቀናት በፊት ጥቅምት 15 ቀን 2018 ዓ ም በቢሾፍቱ ከተማ በተከበረው 118ኛው የአገር መከላከያ ሰራዊት የምሥረታ ቀን ላይ በተመሳሳይ የባህር በር ጥያቄ እንደሚያሳኩ ተናግረው ነበር። ይህ በእንዲህ እንዳለ የሰሜን ኢትዮጵያው ጦርነት ሊቀሰቀሰሙ የውጭ አካላት እጅ ስጡ ሲሉ ያሳስቡን ነበር ብለዋል። በስፋት እንቃኘዋለን። አብን በአርሲ የተፈጸመው አሰቃቂ ጥቃት ገለልተኛና ግልጽ ምርመራ እንዲደረግበት ጠየቀ። አማራ ብሔራዊ ንቅናቄ ይህን መግለጫ ከማውጣቱ አስቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የሃይማኖት ተቋማት ጉባኤ፣ የእስልምና ጉዳዮች ጠቅላይ ምክር ቤት፣ ኢህአፓ፣ ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በተመሳሳይ መግለጫ አውጥተው ተጠያቂነት እንዲሰፍን መጠየቃቸው አይዘነጋም። ሌላኛው ጉዳያችን ነው። አንጋፋ ኢኮኖሚስት ሙሼ ሰሙ የሀገር ውስጥ ዕዳ 2.56 ትሪሊዮን ብር መድረሱ የወደፊቱን ትውልድ ዕዳ ተሸካሚ ሊያደርገው ይችላል ሲሉ አስጠነቀቁ። ኢኮኖሚስቱ ይህንን ያሉት የገንዘብ ሚኒስቴር የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መስከረም ወር መጨረሻ ላይ 2.56 ትሪሊዮን ብር መድረሱን ከገለጸ በኋላ በአሰራጩ ጽሑፍ ነው። በዝርዝር እንመለከተዋለን። ከውጭ ከአራት ዓመታት በፊት በጊኒ መፈንቅለ መንግስት አድርገው ስልጣን የያዙት ኮሎኔል መማዲ ዱንባያ የገቡትን ቃል አጥፎ በቀጣዩ ፕሬዚዳንት የምርጫ እንደሚወዳደሩ አስታወቁ። የአስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችንም ይዘናል። አብረን እንቆይ። ፊልድ ማርሻል ብርሃኑ ጁላ በአስር ቀናት ልዩነት ለሁለተኛ ጊዜ የባህር በር ጥያቄ እናሳካለን ሲሉ ተናገሩ። የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያም በኢ ፍትሐዊነት አጥተዋለች ያሉትን የባህር በር ጥያቄ እናሳካዋለን ሲሉ በትናንትና ሁለት ታስበው በኋላው አምስተኛ ዓመት የመከላከያ ሰራዊት የሰሜን እዝ ጥቃት መርሃ ግብር ላይ ተናግረዋል። ፊልድ ማርሻሉ ከአስር ቀናት በፊት ጥቅምት 15 ቀን 2018 ዓ ም በቢሾፍቱ ከተማ በተከበረው 118ኛው የአገር መከላከያ ሰራዊት የምስረታ ቀል ላይ በተመ ተመሳሳይ የባህር በር ጥያቄ እንደሚያሳኩ ተናግረው ነበር። ኢታማዦር ሹሙ በመድረኩ ኢትዮጵያ ሶስት ነገሮች እንደሚያስፈልጓት የጠቀሱ ሲሆን እነርሱም ሰላም፣ ልማትና የባህር በር ናቸው። ከአስር ቀናት በፊት ባደረጉት ንግግር ሰላሳ ዓመት ተኝተናል፣ አሁን ነቅተናል፣ ጥያቄያችን እንቀጥላለን፣ ሰላምም ልማትም የባህር በርም እናሳካለን ብለው ነው። ትናንት በተካሄደው መድረክ ላይም በተመሳሳይ ጉጅሌ ሲሉ የገለጹት ጥቂት የህዋት ኃይል በክህደት አሳጥቶናል ያሉትን የባህር በር እንደሚያሳኩ ገልጿል። ልክ እንደ ከዚህ ቀደሙ መልእክታቸው በትናንት ንግግራቸውም ሰላምና ልማት እንደሚያስፈልግ አጽንዖት የሰጡት የታማዦር ሽሙ እኛ ጥያቄያችን አሁን አድጓል፣ ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል ሲሉ ተደምጠዋል። ፊልድ ማርሻሉ ሦስቱን ጉዳዮች አያይዘው ማስረዳት ሲቀጥሉም እያለም ማን ነው ሰላም ለማምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም፣ ሀገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረንን ጥያቄ ደግሞ እናሳካዋለን ሲሉ እርግጠኝነት በተጫነው ድምጸት ተናግረዋል። እርሳቸው በኢታ ማጆር ሹምነት የሚመሩት መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለኢትዮጵያ ብሔራዊ ጥቅም ነው ሲሉ የተናገሩት ፊልድ ማርሻል ብርሃኑ ጁላም የምንዋጋውም ለደሞዝ አይደለም፣ የእኛ ገቢ ከህብረተሰቡ በላይ አይደለም በማለት ሰራዊቱ የተለየ ገቢ እንደማያገኝ አስረድተዋል። ጦርነት አንፈል የሚሉትን ቃላት ደጋግሞ የተጠቀሟቸው ፊልድ ማርሻሉም በሰላም ልማትና ብሔራዊ ጥቅም የመጣን ግን መዋጋት አለብን። የተደራጀ ነው የታጠቅ ነው ለዛ ነው ሲሉ አጽንኦት ሰጥተዋል። ይህን የባህር በር ጥያቄ በተመለከተ መንግስት ማንሳት የጀመረው ከቅርብ ጊዜ ወዲህ ነው የሚል ትችት ሲሰነዘር ቢሰማም ጠቅላይ ሚኒስትር አብይ አህመድ ግን በዚህ አይስማሙም። ከአንድ ሳምንት በፊት ፓርላማ በነበራቸው ውሎ ስለ ቀይ ባህር እርሳቸውና መንግስታቸው መናገር ከጀመሩ ስድስት ክረምቶች ማለፋቸውን አመልክተዋል። ለዚህም የሚረዳቸው ዘንድ አራት ማሳያ ይሆናሉ ያላቸው ጥቦች ዘርዝረው ነበር። ስለ ቀይ ባህር ስናገር ቆይቻለሁ ያሉት ጠቅላይ ሚኒስትሩ ቀዳሚው እርሳቸውን የኤርትራው ፕሬዝደንት ኢሳያስ አፈወርቂ በሚሊኒየም አዳራሽ ስለ አሰብ መናገራቸውን ያወሱበት ነው። በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ፣ በኋላ የኤርትራው ፕሬዚዳንት ወደ ኢትዮጵያ ሲመጡ የመጀመሪያውን መድረክ ያደረግነው ሚሊኒየም አዳራሽ ነው ነው ብዙ ህዝብ ባለበት በቀጥታ ስርጭት ካልሰማችሁ አሁን ዩትዩብ ላይ ግቡና ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እርሳቸው ባሉበት መግለጻቸውን አውስ ስተዋል። በወቅቱ አብይ ባደረጉት ንግግር እኔና ወዲ አፎም ስንደመር አሰብ ይሆናል የሚል ነበር። ይህንን በሚሉበት ወቅት በአዳራሹ የታደመው ተሳታፊ ብቻ ሳይሆን ከጀርባቸው የነበሩት ራሳቸው ኢሳያስ አፈወርቂም በጭብጨባጅቧቸው ነበር። ከኢሱ ወዲ አፎም ጋር የምንካፈለው አሰብ ይሆናል ሁለተኛው ደግሞ ኤርትራ ስመላለስ አስመራን ካየሁ በኋላ ከክብር ፕሬዝደንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ እጄ ባህሉ ጋር ቆመን ያወራነው ነገር ምንድን ነው ሲሉ ይጠይቁና ራሳቸው ጥያቄ በሰጡት ምላሽ ስለ ወደብ ነው ሲሉ አስረዳሉ። አብይ በወቅቱ አሰብ ላይ ሆነው ባስተላለፉት መልእክት ሰላም ብቻውን በቂ አለመሆኑን ጠቅሰው ወደ ኢኮኖሚያዊ ትብብር ማሻገር እንደሚያስፈልግ ተናግረው ነበር። በወቅቱ ከአሰብ በተጨማሪ የምጽዋ ወደብንም ጎብኝተው ነበር እና ወደ ኢኮኖሚክ ኢንቴግሬሽን ካላሳደግ ነው ያው ደህንነት ካለ ተመልሶ ሊበላሽ ስለሚችል ወደ ኋላ እንዳይመለስ እንዴት አድርገ ነው በፊት መሄድ እንደምንችል የተመካከር ነው። አሰብን አይተናል። ስለዚህ ምጽዋንም አሰብንም ዛላንበሳንም በሁመራ በኩልም ሁሉም ተከፍቶ ህዝብ እና ህዝብ እየተገናኘ መነገድ፣ ሀብት መቀያየር፣ ሀሳብ መቀያየር፣ እንደ ድሮ ባህል መቀያየር እንዲችል የተነጋገርነውን ጉዳይ ለማስጀመር ነው። ሶስተኛው ደግሞ የመደመር ትውልድ መጽሐፍ ውስጥ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይን አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ ምስጢር አይደለም ሲሉ የተናገሩበት ሲሆን አራተኛው ደግሞ የባህር ኃይል ተቋቋሞ ከስድስት ዓመታት በፊት መሆኑን በመጥቀስ የባህር በር ጥያቄው አዲስ የመጣ ሳይሆን የከረመ መሆኑን ያስረዱበት ነው። ፊልድ ማርሻል ብርሃኑ ጁላ በትናንት ሏቸው ሌላኛው በስፋት ያነሱት ጉዳይ የሰሜን ኢትዮጵያው ጦርነት ከመትቀስቀሱ አስቀድሞም ስማቸውን ያልገለጧቸው የውጭ አካላት የህዋትን ጦራት ች። ትም ደርግን አሸንፏል 250 ሺህ ጦር አለው እጅ ስጡ ሲሉ ይጠይቁን ነበር ሲሉ የተናገሩበት ነው። እጅ ስጡ ቢባሉም እሱን ትተው ጦርነቱን እንዳሸነፉ መቀሌን ከያዙም በኋላም እንቅልፍ እንደተኙ፣ ነገር ግን ከዚያ በፊት በተለይ የሰሜን እዝ ሲጠቃ በተለይ የሰሜን እዝ ሲጠቃ መደንገጣቸውን አንገታቸውን መድፋታቸውን ገልጸዋል። ወደላኛ ጉዳይ አለፍን። አብን በአርሲ የተፈጸመው አሰቃቂ ጥቃት ገለልተኛና ግልጽ ምርመራ እንዲደረግበት ጠየቀ። የአማራ ብሔራዊ ንቅናቄ አብን በኦሮሚያ ክልል ምስራቅ አርሲ ዞን የኢትዮጵያ ኦርቶዶክስ ተዋሮ ቤተክርስቲያን እምነት ተከታዮችን ኢላም አድርገ የተፈጸሙት አሰቃቂ ጥቃቶች ገለልተኛና ግልጽ ምርመራ እንዲደረግባቸው ትናንት ምሽት በወጣው መግለጫ ጥሪ አቅርበዋል። ንቅናቄው አሰቃቂ ሲል የገለጻቸውን ጥቃቶች በተመለከተ መረጃዎችን ለማሰባሰብ ቋማዊ ስምሪት ወስዶ በአካባቢው ተገኝቶ ለማጣራት ጥረት ማድረጉን አመልክቷል። በዚህም ሃይማኖትና የእምነት ተቋማትን ኢላማ ባደረጉና በትጥቅ በታገዙ አካላት በርካታ ማኞች ከመገደላቸውና ከመጎዳታቸው በተጨማሪ በርካቶች መፈናቀል፣ የግል ንብረቶችና የእምነት ተቋማት ውድመት መከሰቱን አረጋግጫለሁ ብለዋል። ይህ አሰቃቂና ያልተቋረጠ ተደጋጋሚ ግፍ በህዝባችን ላይ እየተፈጸመ ባለበት ሁኔታ በተጓዳይ ሁለት እጅግ አሳፋሪና አደገኛ የማህበረ ፖለቲካ ዝንባሌዎች ጎልተው እንደታዩ ያመላከተው ይኸው የአብን መግለጫ በህዝባችን ላይ እየተፈጸመ የሚገኘው ጥቃትና ብሶት ፍጹም እንዳይታወቅ እና እንዳይነገር ከውስጥና ከውጭ በሸፍጥ የተሰለፉ በተቋማት ውስጥ የተኮለኮሉ ግለሰቦች መኖራቸውን አመልክቷል። ሁለተኛው ደግሞ የተነዙ ስሁት ትርክቶቹ እርስና ተፈጸሙ ያሏቸውን የታሪክ ቅራኔዎች ማወራረጃ አድርገው የሚያቀርቡ ከታሪክም ካሉበት ተቋም ዓላማና ተልኮ ያልተማሩ የሁለት መንገድ ተጓዦችና ግጭት ጠማቂዎች በተጎጂዎች ላይ ጥላቻን ሲያስተላልፉ ተመልክተናል ያለበት ነው። አብን በመግለጫው ባስተላለፈው ጥሪ በመንግስት በኩል ችግሮቹ ተባብሰው ወደ ለየለት ግጭት ከመገባቱ በፊት ተገቢው እርምጃ እንዲወሰድ በጥብ ጥብቅ አሳስበዋል። የፌዴራል ጸጥታ አካላት ጣልቃ እንዲገቡ፣ የወደሙ እምነት ተቋማት ተመልሰው እንዲገነቡ፣ ጉዳት የደረሰባቸው ወገኖች አስፈላጊው ድጋፍ እንዲደረግና የተፈናቀሉ ነዋሪዎችን ወደ ቀያቸው መልሶ በማስፈር ሰብአዊ ድጋፍ እንዲያገኙ ጥሪ አቅርበዋል። ከዚህ የአብን መግለጫ አስቀድመውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የሃይማኖት ተቋማት ጉባኤ፣ የእስልምና ጉዳዮች ጠቅላይ ምክር ቤት፣ ኢህአፓም እንዲሁም ትብብር ለኢትዮጵያ አንድነት በቅንጅት ሆነው መግለጫ ማውጣታቸው አይዘነጋም። አንጋፎ ኢኮኖሚስት ሙሼ ሰሙ የሀገር ውስጥ ዕዳ 2.56 ትሪሊዮን ብር መድረሱም የወደፊቱን ትውልድ ዕዳ ተሸካሚ ሊያደርገው ይችላል ሲሉ አስጠነቀቁ። ኢኮኖሚስቱ ይንን ያሉት የገንዘብ ሚኒስቴር የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መስከረም ወር መጨረሻ ላይ 2.56 ትሪሊዮን ብር መድረሱን ከገለጸ በኋላ በአሰራጩ ጽሁፍ ነው። ሙሼ በዚህ ጽሁፋቸው የመንግስት የብድር ፍላጎቱና የመበደር አቅሙም በአጭር ጊዜ ውስጥ ሊታመን ከሚችለው በላይ ተለጥጧል ሲሉ ተችተዋል። ከፍተኛ ወለድ በመክፈልና በአጭር ጊዜ የኢኮኖሚ ሂደት ውስጥም ወደ ዜሮ በተጠጋ ስጋት ቀጠና ውስጥ ሆኖ እየተበደረ ስለሆነ የመበደር አቅሙም ሆነ ፍላጎቱ ትኩረት የሚሻ ነው በማለትም ሶስት ጉዳዮች ላይ አጽንዖት ሰጥቶ ያብራራሉ። ከዚያ በፊት ግን እንዲህ ይላሉ። መንግስት በከፍተኛ የሞኔተሪና የፊስካል ፖሊሲ የኢኮኖሚ ሙያተኛ ምክር በማይታገዘው ህግ አውጪውና ጣራና መስፈርት ባልተቀመጠለት ሁኔታ የአገር ውስጥ ብድሩን ማስፋፋቱ እናም ከፍተኛ ውለድ መክፈሉ የግል ኢንቨስትመንትን ከማጨናነቅ፣ የበጀት ሸክምን ጫናን ከማዛባት፣ መጠነ ሰፊ ታክስ፣ የዋጋ ግሽበት፣ የገበያ አለመረጋጋ ስጋቶችን ከመደገን አኳያ ክሰቶቹና ውጤቶቹ ምን ሊመስሉ ይችላሉ የሚለውን በግርድፉ ይመለከታሉ። አንደኛው ከበጀት ሸክምና ጫና አኳያ የተመለከቱበት ሲሆን፣ መንግስት በተበደረው ብድር ልክ ከፍተኛ ውለድ ክፍያዎች ስለሚኖሩበት ከበጀት ውስጥ የተወሰነውን መጠን አስፈላጊ ከሆኑም እንደ ትምህርት፣ ጤና አጠባበቅ፣ የመሰረተ ልማት ፕሮጀክቶች እና ኢንቨስትመንቶች መቀልበስ ለውለድ ክፍያ መዋል ይጠበቅበታል የዕዳ ጫናውና የውለድ ክፍያውን ለማሳካት መንግስት በአጭርና መካከለኛ ጊዜ በከፍተኛ ደረጃ ታክስ እንዲጨምር ወይም የህዝብ አገልግሎት ወጭ እንዲቀንስ ሊገደድ ይችላሉ ወይም የህዝብ አገልግሎት ወጭ እንዲቀንስ ሊገደድ ይችላል በዚህ ምክንያት ይላሉ ሙሼ በዚህ ምክንያት ወደፊቱ ትውልድን ዕዳ ተሸካሚ ደርገው ከመቻሉም በላይ የኢኮኖሚ ድሎቻቸውን እናም የኑሮ ደረጃቸውን በከፍተኛ ደረጃ እንዲያሽቆለቁል ሊያደርግ ይችላል ሲሉ በማስጠንቀቅ ወደ ሁለተኛው ባቸው ይሻገራሉ። ሁለተኛው ከዋጋ ግሽበትና ከአለመረጋጋት ስጋቶች አኳያ ሲሆን የመንግስት ብድር ከመጠን በላይ በአንድ አካባቢ መከማቸት የዋጋ ንረትና ግሽበትን ለመቆጣጠር አጋዥና አስፈላጊ የሆኑ የምርታማነት የአቅርቦትና የፍላጎት ሚዛንን በማዛባት ከፍተኛ የዋጋ ንረት ሊያስከትል ይችላል። የዋጋ ግሽበት የገንዘብ የመግዛት አቅምን በመሸርሸር በኢኮኖሚውና በብር ላይ የእምነትና እርግጠኝነት ስሜት በማሳጣት ብርን ትርጉም ሊያሳጣ ይችላል። ከፍተኛ የዕዳ ክምችቶች ያልተጠበቁ የኢኮኖሚ ቀውሶች እንደ ተፈጥሮ አደጋ ወይም ሌሎች ድንገተኛ አደጋዎች ሲከሰቱ ውጤታማ ምላሽ ለመስጠት የሚያስችሉትን የመንግስትን የመተማመኛ እና የመበደር አቅምና ችሎታ ሊገድቡ ይችላሉ። ሶስተኛው የግል ኢንቨስትመንት መጨናነቅ የሚለው ሲሆን ከፍ ያለ የወለድ ተመን መከፈሉ በአጠቃላይ በኢኮኖሚ ውስጥ ያለው የወለድ ምጣኔ ላይ አለመረጋጋት እና ሚዛን መሳት ሊያስከትል ይችላል። የግሉ ዘርፍ አምራችና ነጋዴዎች ለአዳዲስ መሳሪያዎች፣ ለፋብሪካ ማስፋፊያ፣ ለቴክኖሎጂ ወይም ለኢንቨስትመንት የሚያስፈልጋቸው የብድር ወለድ ተመንንም የበለጠ ውድ ሊያደርግባቸው ይችላል። ከፍተኛ መጠን ያለው ገንዘብ ከግሉ የ የኢኮኖሚ ዘርፍ ወደ መንግስት ካዝና ስለሚሸሽም በግሉ ዘርፍ ከፍተኛ የፋይናንስ ፍላጎት መጨናነቅ ያስከትላል፣ ምርታማነትና እድገትን ያቀጭጫል፣ የስራ ዕድል ፈጠራ መስፋፋትን ሊገድብ ይችላል። እናም ከእነዚህ ስጋቶች ለመጠበቅ ሲባል ከገበያ በመበደር የመልማት የማደግና የመለወጥ ፍላጎት በልዩ የመንግስት የቦንድ አዋጅ ቁጥር 994/2017 እንዲሁም በሕገ መንግስቱ አንቀጽ 55 ቁጥር 1 መሰረት ሕግ አውጪው በከፍተኛ ባለሙያ የሚታገዝ የበላይነትና የቁጥጥር ይውንታን በተቀዳጀ መንገድ ሊመረው ይገባል ሲሉ ጽሑፋቸውን ቋጭተዋል። ከውጭ ከአራት ዓመታት በፊት በጊኒ መፈንቅለ መንግሥት አድርገው ሥልጣን የያዙት ኮሎኔል ማማዲ ዱምቡያ የገቡትን ቃል አጥፎ በቀጣዩ ፕሬዝዳንት የምርጫ እንደሚወዳደሩ አስታወቁም። ከአራት ዓመታት በፊት ጸኢረ መንግሥት አካሄደው መንበሩን ሲይዙ ሥልጣኑን ለሲቪል አስተዳደር እንደሚያስረክቡ ቃል ቢገቡም ትናንት ሰኞ ግን ቃላቸውን ሽረው ለፕሬዝደንትነት ለመወዳደር ያስችላቸው ዘንድ በጠቅላይ ፍርድ ቤቱ ተገኝተው በእጩነት ተመዝግበዋል። ኮሎኔል ዱምቡያ ጥቁር መነጽር ባጠለቁ ወታደሮች ታጅበው በፍርድ ቤቱ ቢገኙም ለመገናኛ ብዙኃን ግን አስተያየት አልሰጡም። የጊኒ ሁለት ግዙፍ ተቋሚ ፖለቲካ ፓርቲዎች ከተሳሱ ድግስ አስቀድሞ እንዲወጡ መደረጉን ተከትሎ ምርጫው ከወዲሁ ተአማኒነቱ ጥያቄ ውስጥ ገብቷል። ባለፈው ወር በፕሬዝዳንት የእጩነት ለመወዳደር የሚፈልግ ተፎካካሪም 875 ሚሊዮን የጊኒ ፍራንክ ወይም 1000 ዶላር ማስያዝ ይጠበቅበታል የሚል ህግ ተዋውቋል። ኮሎኔሉ ከአራት ዓመታት በፊት እኔም ሆንክ የመፈንቅለ መንግስት አድራጊው አባላት ለፕሬዝዳንት የእጩነት አንቀርብም እንደወታደር ለገባ ነው ቃል ከፍተኛ ቦታ እንሰጣለን ብለው ነበር። እንዳሉት ግን በቃላቸው አልተገኙም። የታሳሱ ምርጫ ወታደራዊ መኮንኑ ለፕሬዝደንትነት እንዲወዳደሩ የሚፈቅድላቸውም አዲስ ህገ መንግስት ከተዋወቀ በኋላ የሚካሄድ ነው። ስልጣን ከያዙ ባሉት አራት ዓመታት እርሳቸው የሚመሩት ወታደራዊ አንጃም ሚዲያን በማፈን ኢንተርኔት በመዝጋት የተቃውሞ ሰልፎችን በጉልበት በመበተን ይወነጀላል። ነገሩን አስገራሚ የሚያደርገው ደግሞ ኮሎኔሉ ራሳቸው በመፈንቅለ መንግስት ያወረዷቸውን የቀድሞ ፕሬዝደንት የ83 ዓመቱ አዛውንቱን አልፋ ኮንዴን በሙስናና በሰብአዊ መብቶች ተሰቶ ሰዎች በመክሰስ የሚታወሱ መሆናቸው ነው። ኮሎኔል ዱምቡያ እንደ አውሮፓውያን አቆጣጠር በ2021 መፈንቅለ መንግስት ከማካሄዳቸው በፊት መካከለኛ ደረጃ ላይ የሚገኙ ወታደር ነበሩ። በ15 ዓመታት የውትድርና ታሪካቸው በአፍጋኒስታን አይቮሪኮስት፣ ማዕከላዊ የአፍሪካ ሪፐብሊክ በወታደራዊ ተልዕኮ መሳተፋቸውን የቢቢሲ ዘገባ ያሳያል። የ40 ዓመቱ ጎልማሳ ወታደራዊ መኮንን ከአፍሪካ ወጣት መሪዎች መካከል አንዱ ሲሆኑም ተፎካካሪዎቻቸው አንድም ከምርጫ ተገሏል አሊያም ከሀገሮች ተሰዷል። ዕለታዊ ዜናችን ተጠናቋል። የአዲስ ማለዳን የዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።